የሚያስደስት ገጠመኝ እነግራቸዋለሁ። በደንብ አድምጡ። አንድ ወጣት ነው፣ እድሜው 23 ነው። ገና ስራ ከጀመረ ሁለት ዓመት ቢሆነው ነው። ይህ ወጣት አራት እህቶች አለው። ሰርጉ ለጁምዓ ዕለት ተደግሷል። ሁሉ ነገር ተጠናቋል። የሰርግ ጥሪ ካርድ ለዘመድ ወዳጅ በሙሉ አከፋፍሏል። ድግሱ የሚደረግበትን አዳራሽ ኪራዩን ከፍለው ተፈራርመዋል። አባቱም አዲስ መኪና ገዝቶ ይህ አንተና ሙሽሪት የሰርጋችሁ ቀን የምትዝናኑበት ሞዴል መኪና ነው ብሎ የመኪና ቁልፍ አስረክቦታል። ለሰርጉ ከበቂ በላይ የሚያስፈልግ ነገሮች በሙሉ ተሟልተዋል። ይህን ገጠመኝ የማወጋችሁ መለከል መውት ከተሰጠው ቀጠሮ ውጭ ሽርፍራፊ ሰከንድ እንደማይጠብቅ፣ አማራጭ እንደማይሰጥ በተጨባጭ ማስረጃ ላረጋገጠላችሁ ስለፈለግኩኝ ነው። አሁን በዚች ቅጽበት በእያንዳንዳችን ጭንቅላት ላይ መለከል መውት የሞት መልአክ እያንዣበበ ነው የአላህን ፍቃድ በመጠባበቅ ላይ ነው። ከዚያም የአላህን ሁን ትእዛዝ ሲተላለፍለት ወዲያው ይሆናል። ትልቅ ትንሽ፣ ድሃ ሀብታም፣ ጤነኛ ሀብታም ብሎ አይለይም። ይህ ሙሽራ ወጣት ከስራ ሲመለስ ወላጅናቱ ና አብረህም ምሳ ብላ በማለት ጋበዘችው። ኡሚ ምሳል በላም ባይሆን ለሶላት አዛን ከመባሉ በፊት አስነሺ የኳስ ቡድን አንበል ስለሆንኩኝ ቅድሚያ መገኘት አለብኝ ኳስ ጨዋታ ቀጠሮ አለብኝ በማለት መልስ ሰጣት። ገብቶተኛ አስነሽኝ ባላት ሰዓት እናቱ አስነሳችው። ተነስቶ ኳስ ለመጫወት ወደ ቀጠሯቸው ቦታ መራ። ከዚያም ከጓደኞቹ ጋር በመጫወት ላይ ሳለ ጨዋታው ሊጠናቀቅ አስር ደቂቃ ሲቀረው ጨዋታውን እንዲያቆሙ ትእዛዝ ሰጣቸው። ጓደኞቹ ምን ሆኖ ኋላ አስር ደቂቃ እኮ ነው የቀረን በማለት ተንጫጩበት። በአምስት ደቂቃ ውስጥ ጎል ልናስቆጠር እንችላለን አሉት። እሱም አምስት ደቂቃ እንታጠባለን፣ ልብስ እንቀይራለን፣ ውዱዕ እናደርጋለን ከዚያም መግሪብ አዛን ይላል እንሰግዳለን፣ አላቸው። ተመልከቱ፣ በግጥሚያ ላይ ሆኖም ቀልቡ ከሶላት ጋር የተንጠለጠለ ለሶላት የሚጓጓ ነው። ልብ በሉ፣ ወጣት ነው፣ ግን ዱኒያና ማታለያዎቿ አላት አላታለሉት። ከዚያም ትቷቸው ወደ መኪና አመራ። እንደምታውቁት፣ ከኳስ ሜዳዎች ዳርዳር ላይ መኪናዎች ይቆማሉ። ወደ መኪናው መጣ፣ ገባ። ከዚያም ገና ቁጭ ከማለቱ አጠገቡ ላለው ጓደኛው ምን እንደሆነ አላውቅም፣ ደረቴ ላይ ይወጋኛል አለው። ወዲያው ከመገዝበት ቶሎ ብሎ ውሃ ስጠኝ አለው። ካጠገቡ ያለ ውሃ አንስቶ ሰጠው። ከዚያም የውሃውን ክዳን ከፍቶ ወደ አፉ አስጠግቶ ሊጠጣ እየተዘጋጀ አሽሃዱ አን ላኢላሃ ኢላ ላህ ወአሽሃዱ አነ ሙሐመደን ረሱሉላህ እንዳለ በደን ሆነ። በአንድ ጎኑ እዛው መኪና ውስጥ ወደቀ። ተመልከቱ ምንም የመታው የነካው ነገር የለም። ጤነኛ ሙሉ ጤነኛ ነበረ። መለከል መውት በእጁ የያዘውን ውሃ እንኳን እስኪጠጣ ጊዜ አልሰጠውም። አሽሃዱ አን ላ ኢላሃ ኢለላህ ከማለቱ በድን ሆነ። ከዚያም ማስከሬኑን ወደ ቤቱ ይዘውት ሄዱ። እናቱ አቅሎ አንሳተች እንደ ማበድ አለች። ወደ እናንተ ሲመጣ ሙሉ ጤነኛ ነበረ። ትኩሳት የለው፣ ራስ ምታትም ሆነ ጉንፋን አልነበረበትም። አሁን ሞቷል ብላችሁ ተሸክማችሁ ታመጡልኛላችሁ። ይህንን ማመን መቀበል አልችልም በማለት ጮኸች። ከዚያም ከቤተሰቡ አንዱ ደወለልኝና ያ ሼክ፣ እዚህ መጥተህ ገንዘውና እጮኛው ከመቀበሩ በፊት እንድታየው ዛሬና ነገ ጀናዛው እንዲዘገኝ እንፈልጋለን፣ እጮኛው ከሩቅ ሀገር ነው የምትመጡ አለኝ። ዋናው ላውጋቸው የምፈልገው ገጠመኝ ከዚህ በኋላ ያለውን ነው። ላጥበው ወደ ቤታቸው መጣሁኝ። ጀናዛው ወደሚገኝበት ክፍል ገብቼ የተሸፋፈነበትን አንሶላ ስገልጠው የስፖርት ልብሱን እንደለበሰ ነው። ማሊያውንም ቁምጣውንም አላወለቁለት እንደለበሰ በሙሉ ትጥቅ እንዳለ ነው፣ ልብ በሉ።